ሰላም ቤተሰቦች ዛሬም በሌላ ፊልም መጥቻለሁ። የፊልማችን ታሪክ የሚጀምረው የሁለተኛ ደረጃ ትምህርት ቤት ተማሪ የሆነችውን ዳንቢን እያሳየን ሲሆን ዳንቢ የዩኒቨርሲቲ መግቢያ ፈተና ልትወስድ ጥቂት ቀናት ቀርቷታል። እናም ዳንቢ የሂሳብ ትምህርት የመፍራትና የመፍታት ችግር ያለባት ልጅ ነች። እርሷም ሁልጊዜም በሂሳብ ክፍለ ጊዜ ትተኛለች። ይህም መምህሯን በጣም ያናድደዋል። መምህሯም አንድ ቀን ወደ ሰሌዳው ይጠራትና ጥያቄ እንድትሰራ ይጠይቃታል። እርሷ ግን ጥያቄውን መስራት ሲከብዳትና ያለ መምህሯም ተበሳጭቶ ተማሪዎች ፊት እየጮህባት ይወቅሳታል። በሌላ ትዕይንት ዳንቢ ወደ ቤቷ ስትመለስ ትምህርቷን ችላ ብላ ስልኳን በመጎርጎርና ድራማ በማየት ሙዚቃ በማዳመጥ ጊዜዋን ታጠፋለች። በዚህም እናቷ በንዴት እየተመለከተቻት የሙዚቃውን ግጥም እንደምትሸመድድና እንደምታስታውስ እንዲሁ የሂሳብ ትምህርት ለምን እንደማትይዝና እንደማትረዳ በመጠየቅ እየተናደደች ይህን የሂሳብ ትምህርት ያለመቻል አባዜ ከአባቷ እንደወረሰች በቀልድ ትነግራትና በዚህ መልክ ትምህርቷን ከቀጠለች የትኛውም ዩኒቨርሲቲ እንደማይቀበላት ታሳውቃታለች። በመጨረሻ እናቷ የምትወደውን የቲቪ ድራማ ስትቀይርባት ዳምቢን በእናቷ ንግግር ተስፋ ቆርጣ ከክፍሉ ወጥታ ወደ ቅርብ ጓደኛዋ ቤት ታመራለች። ጓደኛውም ይህ ኮሌጅ ለመግባት የመጨረሻዋ ዝግጅት እንደሆነ በድጋሚ ታስታውሳታለች። አሁን መስራት ያለባትን ካልሰራች የወደፊት ሕይወቷ አደጋ ላይ እንደሚወድቅ ታስገነዝባታለች። በማግስቱ ጠዋት ዳንቢ አርፍዳ ከእንቅልፏ ትነሳና ለዩኒቨርሲቲ መግባ ፈተናዋ አመራ ግብር ዘግታ ትወጣለች። እናቷም ጥሩ ዩኒቨርሲቲ እንድትገባ የምትችለውን ጎብዛ እንድትሰራ ዳንቢ ለፈተና ከቤት ስትወጣ ታበረታታለች። ዳንቢ በተለየ ለሂሳብ ትምህርት ትጨነቃለች። እርሷም የፈተና ማዕከል እስክትደርስ ድረስ በአውቶቡስ ላይ ለማንበብ ትሞክራለች። አሁን ደግሞ ትምህርት ቤት ደርሳ ከአውቶቡስ ወርዳ ዣንጥላዋንም ረስታ በዝናብ ውስጥ እየሮጠች ሲያሳየ ነገር ግን ወደ ፈተና መፈተኛ ህንፃ ስትቃረብ ፍርሃት ይወራታል። እናም ፈተናዋን ለመፈተት ዝግጁ እንዳንሁለች በማሰብ የመውደቅን አጋጣሚ ከመጋፈጥ ይልቅ ለመሸሽ እያሰበች መደናገጥ ትጀምራለች። በዝናብ ውስጥም ተቀምጣ በልቧ ከዛ ስፍራ ለመጥፋት ታስባለች። አሁን ላይ ከፊት ለፊቷ በዝናብ የተፈጠረ ትንሽ የውሃ ኩሬ አለ። ወደ እርሱም ሄዳ ጠጋ ትላለች እና በኩሬ ውስጥ ወደ ታች ስታይ አንድ እንግዳ ነገር ታያለች። እናም ያልተለመደ ልብስ የለበሱ ሰዎች ተሰብስበው ዝናብ እንዲዘንብ ይጸልያሉ። ለሶስት አመታት ያህል ዝናብ ሳይዘንብ የቆየ ሲሆን በድርቁም ብዙ ሰዎችና እንስሳት እየሞቱ እንደሆነ በመናገር ከፈጣሪ ምሕረት ለማግኘት ይጸልያሉ። በድንገት ዳንቢ ወደ ኩሬው ውስጥ ወድቃ መስጠም ትጀምራለች። ግን በመሞት ምትክ በሌላ ስፍራ ተገልጣ ተመልሳ ወደ አንድ ቦታ ትመጣለች። ጋን በሚመስል ቁስ ውስጥ ሆና የማታውቀው ሌላ ዓለም ውስጥ ያሉት ሰዎች ፊት ሆና ራሷን ታገኛለች በዚህም ግራ ተጋብታ በዙሪያ ያሉት ሰዎች ታሪካዊ ድራማ ወይም ሌላ ነገር እየቀረጹ እንደሆነ ወይም ምን እየተደረገ እንደሆነ ትጠይቃለች። ንጉሱም የእርሷ ክስተት ሲመለከት እንግዳ ባህሪዋን አይቶ ይደነግጥና ጋኔን እንደሆነች ይጠይቃታል። እርሷም በፍርሃት አይኔ የሁለተኛ ደረጃ ትምህርት ቤት ተማሪ ነኝ ትለዋለች። እርሷም በጩኸት የተናገረችበት መንገድ ግን ፍርሃታቸውን የሚጨምርና ለነርሱ አንዳች አይነት አስማታዊ ትዕይንት ይመስላቸዋል። በድንገት ጠባ ተዋጊዎችም ሴፍ ይዞ ይከባታል። ሴፉ እውነትም ለእርሷ መሆኑን ስታውቅ ትደነግጥና ለምን እንደመጣው አውቃለሁ እባክህ አምላኬ የዝናቡን ላኪልኝ ስትል ትለምናለች። ሰዎቹ ቃሏን እንደ ጸሎት ከእርሷ ጋር ይደግማሉ። ነገር ግን ሁሉም ሰግደው እንደገና አንገታቸውን ቀና ያደርገ ሲያዩት በቅጽበት ትሰወርባቸዋለች። ሮጣ የስርዓት ልብሶች ያሉበት ቦታ ትሄዳለች። ተመልሳም ከቤተ መቅደስ ካህናት ጋር ተመሳሳይ ልብስ ለብሳ እነሱ እንደ አንዷ ሆና ትመጣለች። በሌላ በኩላ ሰዎቹ ስብሰባ ላይ ሆኖ በስብሰባው ወቅት ንጉሱ በአጉል እምነት ላይ መተማመን ማቆም እና ይልቁንም በግዛታቸው ውስጥ ያሉት ችግሮች ለመፍታት ሳይንስና ሂሳብን ማጥናት እንዳለባቸው በድንገት ያነሳሉ። ነገር ግን ሊቀ ካህናቱ ይህ አደገኛ ከንቱነት ነው በማለት ሂሳብና ቀመሩ ሌላ አጉል እምነት ነው እናም ተፈጥሮን በኩልነት ለመረዳት የማይችል ነው በማለት ይቃወማሉ። ለድርቁም ዋና ምክንያት ሰማያት በንጉሱ ላይ ስለተናደዱ ስለተናደዱና ዝናብ ማዝነ የሚ ንጉሱ ከንግስቲቱ ጋር የተቀደሰ ስርዓት እንዲያደርጉ ብቻ ነው ይላሉ። በዚህን ጊዜ ዳንቢ በድብቅ ከስብሰባ ወጥታ ስልኳን ለማንሳት ስትሄድ እነርሱም ይይዟታል። የንጉሱን መምጣት እየጠበቀች ሳለ በመጨረሻ ዝናብ ከጣለ በኋላ መሄድ ትችል እንደሆነ ትጠይቀዋለች። ንጉሱ ግን ለተከታታይ ሶስት አመት ምንም ዝናብ አልዘነበም በማለት ያስደነግጣታል። እናም አንቺም ለእኛ ምንም መፍትሄ የለሽም በማለት ሊገላት ሰይፉን ያነሳል። እርሷም በውሳኔው ደንግ ጌታ እባክ እኮ የእኔ ገና ትንሽ ተማሪ ነኝና እዚህ የመጣሁት በአጋጣሚ ነው ስትል ትጠይቀዋለች። እና ግን ስለ ታሪክ የምትነግረው ብዙ እንደምታውቅ ነግራው እንዲተዋት ትለምነዋለች። ይህም አልሰራ ሲል በሂሳብ ጎበዝ መሆኗን በፍጥነት ጨምራ ትነግሯለች። እናም ቅጣቱን ለሌላ ጊዜ አስተላልፎላት እውቀቷን አሳይታ እንድታስመሰክር ይላል። እናም አንድ የሂሳብ ፓይታጎረስ ጥያቄ እንድትፈታ ይሰጣታል። መጀመሪያ ላይ ግራ ተጋብታ የተጻፈውን እንኳን መረዳት እንደማትችል ትናገራለች ለች ነገር ግን የፓይታጎረስ ቴረም መሆኑ ስትገነዘብ በፍጥነት ትፈተዋለች። ንጉሱም ተገርሞ እንዲህ ያለውን የሂሳብ ጥያቄ ለመፍታት የራሳቸው ልቃውንት አብዛኛውን ጊዜ ሶስት ቀናት ይወስዳሉ በማለት ያደንቃታል። ከዛን ጊዜ ጀምሮ ሁሉም ሰው ዳንቢን እንደ ወንድ ምሁርና ልዩ ክብር መስጠትም ይጀምራሉ። ንጉሱ ተልእኮ ይሰጣታል። አሁን ደግሞ ዝናብ ማዘነቡ ቀርቶ ሂሳብን ለሰዎች አስተምራ ከተሳካላት ወደ ቤቷ እንደምትመለስ ይፈቅድላታል እርሱም በመጀመራ ለራሱ ለመማር ስለፈለገ ከርሱ እንድትጀምር ያደርጋታል። ንጉሱም የመጀመሪያ ተማሪዋ ሆኖ ሂሳብን ከመጀመሪያው ለማስተማር ስትጀምር እርሱ እንዴት ቁጥሮችን መቁጠር እንዳለበት እንኳን እንደማያውቅ ስታውቅ ትደነግጣለች። እርሷም በትዕግስት ማስተማር ትጀምራለች፣ መሰረታዊ ነገሮች ከቁጥር ከመደመርና ከመቀነስ እስከ ማባዛት ድረስ። በመጨረሻ ከተቀናቃኝ የከተማ ሙዚቀኛ ጋር ለሂሳብ ውድድር እንድትዘጋጅ ያደርጓት እና ዳንቢም ከተሸነፈች እንደምትቀጣይ ነግሯታል። በሌላ በኩል ደግሞ ንጉሱ የምታስጠናው ሂሳብ አልገባ ሲለው ዳንቢ በድፍረትና በብስጭት ትመታዋለች። ጠባቂዎቹም አይቶ ንጉሱን በመንኳቷ ሊገሏት ሰይፋቸውን ሲያነሱ እርሱ ግን አስቁሟቸው ይስቅባቸዋል። አሁን ደግሞ ንግስቲቱ ወደ ክፍላቸው በምትመጣበት ጊዜ የሂሳብ ወረቀቶችን ይደብቃሉ። ይልቁኑ ሙዚቃ እንደሚለማመዱ አስመስለው ይሸውዷታል። አንድ ቀን ንጉሱ ዳንቢ እንደተራበች አይቶ አብራው እንድትመገብ ይጋብዛታል። ነገር ግን ምግቡ ስላልወደደችው ንጉሱ ወደ ኩሽናት ወስደውና ቦርሳ ውስጥ ያሉትን አስቤዛ በማውጣት ጣፋጭ የሆነ ፈጣን ኑድል ታዘጋጃለች። ንጉሱም ስትሰጠው ቀምሶ ስለተመቸው በደንብ ያጣጥማል። አሁን በላ ውሃ ስታቀርብለት እንዲሁ እንደወደደው ነግሯት ውሃውን አይቀበላትም። በማግስቱ ጠዋት ንጉሱ ቅልጥ አድርጎ ሲጮ በቤተ መንግስቱ ሁሉ ጩኸት ይሰማል። ዳንቢም ወደ እርሱ መጥታ ምን እንደሆነ ትጠይቋለች። እርሱን ያበላችው ምግብ መንፈሱን ለመረበሽ የሰጠችው የእርግማን ምግብ ነው በማለት ያስብና ጆሮው ላይ የእርግማን መከላከያ ነው በማለት ያስብና ታሊማን ጆሮው ላይ ይዞ ታገኘዋለች። ዳንቢም እርሱን ለማስረዳት አይን አይኑን እያየች አየ ንጉስ ሆይ ኑድል ምግብ እንጂ ምንም አስማት አይደለም። እርሱ ግን አሁንም እንደ ተቃጠለ ሲነግራት፣ እርሷም ቃሪያው ብቻ ሆዱ እንዳቃጠለ ትነግረዋለች። ንጉስም ሆድ ምንድን ነው ብሎ ይጠይቃታል። እርሷም ሆድ ምን እንደሆነ አንጀት ምን እንደሆነ እና ልብ ምን እንደሆነ ምንም እውቀት እንደሌለው ስታይ ሁሉንም አስረድታው ልብ ምን ማለት እንደሆነ ለማስረዳት እጁን ደረቱ ላይ አድርጋ የልብ ምቱን እንዲሰማ ብታደርገውም እርሱ ግን ምንም እንደማይሰማ ሲነግራት እርሷም ፈገግ ብላ ይህ ምንም አይደለም አንድ ቀን ፍቅር ይዞ የምትወደው ሰው ጋር ስትሆ ራሱ ይሰማል ትለዋለች። እርሱም ምን ያህል እውቀት እንዳላት በመገረም እንደ ምሁር ያያት ጀመር። ስለዚህ የጆሲዮንን ነገስታት ሊቃውንት ሁሉ እንድታስተምር ጠየቃት። ጆሲዮን ማለት የነሱ ግዛት ነው። እርሷም ሂሳብ ብቻ ሳይሆን ከሳይንስ እስከ ግብርና ድረስ ሁሉንም ታስተምራቸዋለች። ሲኑ ሲቀጥል ሁለቱ ወጥተው በቤተ መንግስት ግቢ ውስጥ ኳስ ሲጫወቱ እናያቸዋለን። እናም እርሱ ከረዥ ከረጅም ጊዜ በኋላ ለመጀመሪያ ጊዜ እንዲሮት ታደርገዋለች። በማግስቱ ንጉሱ ሙሽሪት ጋር ተቀምጦ ስናይ በዚያች ምሽት አስማታዊ የፍቅር መድኃኒት በስጋዋ ውስጥ እንደሚቀብርላት ይነግራታል። እናም ወዳው ይጋባሉ። ያን ቀን ማታ የእነሱ የእድል መለኪያ ሎሚ መሳይ ወደ ዳምቢ ትሄዳለች። ዳምቢም ወጣ ያለ ስሜት ይሰማትና እዛው ንጉሱ ስር ወድቃ ቤተ መንግስቱ ውስጥ ተኛለች። ስትነቃም ንጉሱን ይቅርታ ትለዋለች። እርሱም ምንም አልተፈጠረም ሁሉንም ነገር እሺው ይላታል። አሁን ደግሞ ወደ ውጪ በእግር ለመጓዝ ሲወጡና ሁሉንም ተልእኮዋን ማሳካት ከቻለች በሸንጎ ውስጥ ከፍተኛ ማዕረግ እንደምታገኝና እንዲያውም የንግስና ፈረስ እንደሚሰጣት ይነግራታል። እሷ ግን ምንም አልፈልግም፣ ዝናቡ እንደጣለ ከዚህኛው ዓለም ወደ ራሴ ዓለም እመለሳለሁ ንጉስ ሆይ ትለዋለች። ንጉሱ መልሶ ከአሁን በኋላ እኔን እንደ ንጉስ አትጥሪኝ እኔና አንቺ እኩል ነን ይላታል። በማግስቱ በቤተ መንግስቱ አካባቢ አደጋ ይደርሳል። ዳምቢም ተይዛ በን

ተብላ ትከሰሳለች። እነሱ እግሮቿን አስሮ ሊያሰቃያት በዝግጅት ላይ እያሉ ንጉሱ ገብቶ ይች ወጣት ትልቅ እውቀት ያላት ሊቅ እንደሆነች ለካህናቱ አስረድቶ ተዋት ሲል አንድ ቄስ ግን እድሉን ተጠቅሞ እውቀቷን ልፈትን ይለዋል። እና ሁለት ሳምንት ሰጠናት እስከዛ ዝናብ አዝንም ካልሆነ እንቀጣታለን ይለዋል። ዳምቢም ተስፋ አልቆረጠችም። ሁሉንም ሂሳብ እያሰላች ማጥናቱን ትቀጥላለች። እናም የቤተ መንግስቱ ሙዚቀኛ የዝናብ መለኪያ ስትሰራ ይረዳል። ከዛም ያለምንም የዳመና ምልክት ዝናብ ከሰማይ መዝነብ ጀመረ። ዳንቢን በደስታ ትሞላለች። ነገር ግን ንጉሱ አንዴ ዝናብ ከዘነበ ትሄጃለሽ ያለውን በድንገት አስታወሰ። እናም ንጉሱ ወደ ተቀመጠችበት ቤት እየሮጠ ሄዶ በዝናብ መለኪያ ፊት ለፊት ሆና ስታለቅስ በስሜት ተውጣ አገኛት። አሁን ማምለጥ አለብሽ። ለዚህም ሁሉንም ነገር አዘጋጅቻለሁ። ወደ ሚንግ የሚሄድ መርከብ እየጠበቀሽ ነው ይላታል። እርሷ ግን ጭንቅላቷን ነቅንቃ ሕይወቴን በሙሉ እየሸሽ ሸው ነው ያሳለፍኩ ለዚህኛው ዓለም የበቃሁት ትለዋለች። በዚህ ጊዜ ከሊቀ ካህናቱ ጋር በድብቅ ይሰራ የነበረ የቤተ መንግስቱ ሙዚቀኛ ይመጣል። ዳምቢ በእውነት የተረገመ ጠንቋይ ነች በማለት ቄሱ ሙዚቀኛው እንዲገላት ያዘዋል። ሙዚቀኛው ይሄ እውነት ከሆነ በጣም አደጋ ስለሆነ የግድ እርሷ መወገድ አለባት ብሎ ይስማማል። ሙዚቀኛውን ዳምቢ ወስዶ ፈረስ ላይ አስቀምጦ መሃል ጫካ ከደረሰ በኋላ እዛም አንቺ ሴት መሆንሽን ለረጅም ጊዜ አውቅ ነበር ነገር ግን ጨዋ ሰው ስለውኩ ሚስጥርሽን በእኔ እስከ ዛሬ ተጠብቆልሻል ይላታል። እርሷም ሆም ብላ ወንድ ለመምሰል እንዳልሆነ አስረድታ የሚያሰራት ስራ ለወንድ ልጅ ብቻ የሚፈቀድ አድርጎ ስለሚያስቡና ወንድ ስለተባልኩኝ ከመቀበል ውጭ ሌላ አማራጭ አልነበረኝም ትለዋለች። ይህ በእንዲህ እንዳለ ሊቀ ካህናቱ ዳንቢ ያስተማረቻቸው ነገሮች ሁሉ መጥፋት አለባቸው፣ በተለይ ቋንቋዎቹ ሁሉ መጥፋት እንዳለበትና እርሱ አደግ እንደሌለበት በመናገር ነገር ግን የነበረ ባህላቸው ላይ ብቻ አተኩሮ የዳንቢን ተጽዕኖ መቀበል የለብንም በማለት ንጉሱን ለማሳመን ይሞክራሉ። ንጉሱ ግን ሀሳቡን በመቀበል ፋንታ ይቃወማቸዋል። ከዛን እርሷን ለመፈለግ ፈረሱ ላይ ተቀምጦ ይወጣል። በሌላ በኩል ጠባቂዎቹ ዳንቢን እና ሙዚቀኛውን በጫካ ውስጥ ይደርሱባቸዋል። እና ሙዚቀኛው ከነርሱ ጋር ተዋግቶ እሷን ይከለክልላት እና ከነርሱ ስር እንድታመልጥ ያደርጋል። በሌላ በኩል ዳንቢም አንድ መንታ መንገድ ታገኝ ትሄዳለች። እዛ ስትደርስ ግን ግራ ይገባታል። እናም ቆም ብላ ማሰብ ስትጀምር ንጉሱ ያላትን ታስታውሳለች። እናም ንጉሱ የፀሐይ መግቢያ ተከትለች ወደ ባህሩ ወስድሻል ያላትን አስታውሳ እርሷም እዛ እስክትደርስ ድረስ የፀሐይ ብርሃንን ተከትላ ነበር። እዛም ስትደርስ ንጉሱን ታገኘዋለች። የዛን ቀን ማታ አብሮ አንድ ላይ ሆኖ ኮኮብ ያያሉ። እናም ዳንቢ አሁን ከፊታችን ሁሉንም ኮኮቦች እያየን አይደለም፣ በጣም ብርሃን ያላቸውን መርጠን እያየን ነው። አለች ንጉሱን። በተራው ወደ ሰማይ ተመልከቺ። እናም አሁን ለማየት የመረጥሽውን ኮኮብ ብቻ እያየሽ ነው። በጣም በትኩረት ካየሽ ግን ብዙ ኮኮብ ማየት ትችያለሽ። ቀጥሎ ኮኮቦቹ ሁሌም በቦታቸው ናቸው፣ አይኖች ግን ልብ የሚፈልገውን ያያሉ። አሁን ደግሞ ትንሽ በመሀላቸው ጸጥታ ከሰፈነ በኋላ ንጉሱ እንደ ወደዳት ይናዘዝላታል። በሌላ በኩል አዲስና ቀላል ቋንቋ መፍጠር እንደሚፈልግ ተናግሮ ከተራ ሰዎች እስከ መኳንንት እንዲማሩ አደርጋለሁ ይላታል። በድንገት ዳንቢ አንድ ነገር ታስታውስ እና ገንዘቧን ከቦርሳው ስታወጣ ወደፊት የሚታተመው ገንዘብ ላይ የንጉሱ ፎቶ በብሩ ላይ ታለ። ያኔ እውነትም ይህ ንጉስ ለወደፊት ብዙ ነገር እንደሚሳካለት ታረጋግጣለች። ንጉሱም ወደ ቤተ መንግስት ሲመለስ ህዝቡን በመልካምነትና ሀገርን ለሚያገለግሉ ደሞዝ መክፈል እንደሚጀምር ያስታውቃል። ሊቀ ካህናቱም ይስማማሉ። ነገር ግን የፍርድ ቤቱ ሰዎች ሳይስማሙ ዳንቢ መገደል ወይም ከዚህ መባረር አለባት ይላሉ። አሁን ደግሞ ዳምቢ ካህናቱ ሳያውቁ ሁሉንም ዕውቀቶች ሂሳብ መስራት፣ መጻፍ፣ ማንበብና ማመዛዘል ለንጉሱ በድብቅ ማስተማርን እንዳዲስ ትጀምራለች። ከዕለታት አንድ ቀን በቤተ መንግስት ውስጥ ስትዘዋወር ንግስቲቱ ተደብቃ ስትበላ ታገኛታለች። እርሷን ከመጠን በላይ እንዳትበላ ከልክላት ክብደቷን እንዳይጨምርና መልኳ እንዳይበላሽባት ነግራታለች። ቀጥላም ዳምቢ የእርሷን ፈጣን ኑድል ምግብ ትሰጣትና አብሮ እየበሉ ማውራት ይጀምራሉ። ከ ከዛን ቀን ጀምሮም ጓደኛ ይሆናሉ በሌላ በኩል ከጥቂት ቀናት በኋላ ንግስቲቱ ወደ ንጉሱ ቀርባ ስለዳንቢና እርሱ ግንኙነት ሁሉንም ነገር እንደምታውቅ ትነግረዋለች። እናም ይሄን አስቀድማ ለእናቷ ይሄን እንደነገረች ነግራው እናም ዳንቢም አንድ አንድ እቁባት እንደሆነ ትታወቃለች። አሁን ደግሞ የቤተ መንግስቱ አገልጋዮች ዳንቢ ወስደው ምንም ላልገባት ነገር ልብስ ላልብሰው ሜካፕ አድርገውላት ያዘጋጇታል እናም ዳምቢ ከንጉሱ ጋር ማረፊያ ቦታ እንዳ ዘጋጁላትና የመጀመሪያዋ ሴት እንደምትሆን እስክታውቅ ድረስ ምን እየሆነ እንዳለ ምንም ፍንጭ አልነበራትም ነገር ግን እየሆነ ያለውን ነገር በተረዳች ቅጽበት ደንግጣ በዙሪያዋ ካሉት አገልጋዮች አምልጣ ትሸሻለች። አሁን ደግሞ ዋና ጠባቁ ለንጉሱ ዳንቢ እንደጠፋች ይነግረዋል ንጉሱም ሊፈልጋት ወጥቶ በመጨረሻ ያገኛትና እጇን ይዞ ወደ ክፍል ውስጥ ያስገባታል ዳንቢም እየጮኸች አሁን ጓደኛ ብቻ መሆን እንችላለን እድሜዋ 19 ብቻ ነው ትለዋለች ንጉሱም እየሳቀ 19 ነሽ? እንደዛ ከሆነማ ከመድረስ አልፈሽ ሶስት አመት ሆኖሻል ይላታል እና ልጅ አይደለሽም፣ ነገር ግን ልጃገረድ እንደሆንሽ አውቃለሁ እና አልነካሽም እና ማታ እዚሁ መሆን አለብሽ፣ ሁሉም ሰው እዚህ ያየናል፣ እኔ በጭራሽ አልጎዳሽም እያላት ይህን እናቴ እንዲሆን ስላለች እና እርሷ ግትር ስለሆነች ማንም ሀሳቧን እንደማይቀይር ይነግራታል። በሚቀጥለው ጠዋት ዳንቢ ሙዚቀኛው ጋር ሄዳ ስናይ እርሱም ወደፊት አለም ወይም ወደ ወደ መጣችበት አለም ለመሄድ እርግጠኛ ነሽ ይላታል እርሷ ምን ማድረግ እንዳለባት እንደማታውቅና ዝብርቅቅ ስሜት ውስጥ ትሆነና ወታ ብቻዋን ትቀመጣለች። ከተወሰነ ጊዜ በኋላ ንግስቲቱ መጣችና አንድ ሰው እሷን ማየት እንደሚፈልግ ነገረቻት እናም ዳንቢ ወደ ቤተ መንግስቱ ትገባና የንግስቲቷን እናት ፊት ለፊት ስታይ ሴትዮዋ ቁርጥ እውነተኛ እናቷን ትመስላትና ማልቀስ ትጀምራለች ለቅሶዋን ግን ማንንም አልተረዳትም ከየዛን ቀን ማታ የአስትሮኖሚ ስርዓት ምክንያቱን ተረድታ የቀንና የወራት ትክክለኛ አቆጣጣር ትረዳለች። ከዛን ንጉሱ ዳንቢን ይዟት ይሄድና እየሰራ ያለውን ነገር ያሳያታል። እናም ለሁሉም ሰው ለመጻፍ እና ለማንበብ ቀላል የሆኑ 28 ፊደል እንደፈጠረ አሳይቷት ከዛን በትልቁ አዳራሽ መሃል ለሰርጓ ወደ ተዘጋጀው መቀመጫው እንድትቀመጥ ይጋብዛታል። ከዛም የጋብቻ ምልክት የሆነውን የንጉሳውያንን የፀጉር ምስማር በራሷ ላይ አድርጎ ቀሪ ዘመኑን ከእርሷ ጋር ማሳለፍ እንደሚፈልግ ሲነግራ ማብራት ዳንቢ ማልቀስ ትጀምራለች። ዝናቡ ከዘነበላችሁ በኋላ እመለሳለሁ ብዬ ለራሴ ቃል ገብቻለሁ ትልና እናቷም እየጠበቀቻት እንደሆነ ትናገራለች። ንጉሱም በእርጋታ እንግዳው ሄደሽ አግኛትና ተመለሺ፣ እዚህ አብረን እንኑር ይላታል። እሷ ግን ፈቃደኛ አልሆነችም። እናም ንጉሱ ተናዶ ስለዚህ ያ በበሽታ የተሞላ የእናንተ አለም ከኛ አለበልጥብሻል ማለት ነው ይላታል። እናም በተሰበረ ልብ የፈለግሽውን አድርግ ይላታል። እርሷም ራሽ ውስጥ ብቻዋን ትቀራለች። በዚህ ጊዜ በድንገት ሳታውቅ አንድ ሰው ጭንቅላቷን በሰይፍ መጥቶ ወድቃለች። እናም ታግታ በህንፃው ላይ እሳት ይለቀቃል። ንጉሱ ሚሮጥና እርሷን ለማዳ ወደ እሳቱ ይገባል። አሁን ደግሞ ንጉሱ አንድ ካህንን እጁን ይዞ መጥቶ እንደዚህ አይነት ጥፋት ካጠፋ በኋላ መረጃ ማጥፋት ማን ነው ያስተማረ ይለዋል። ከዛም ወደ ዳምቢ ዞሮ የካህኑን ድምፅ አሰምቷት የመታች ሰው ድምፅ ከዚህ ሰው ጋር ይመሳሰላል ይላታል። እርሷም አንገቷን ነቅንቃ አዎ ትላል ትላለች። እናም በቦርሳ ያለው መጽሐፍ እንዳዳና ተናገራለች። ንጉሱም ተናዶ ከካህኑ ጋር ይፋጠጥና እርሷ ምን ያህል ለእኔ አስፈላጊ እንደሆነ ታውቃለህ? ብሎት ለምን ይሄን እንዳደረግ ንገረኝ ይለዋል። ካህኑም ቀዝቀዝ ብሎ ምክንያቱም ያ እርሷ የምታስተምረው አዲስ ቋንቋ ከተስፋፋ ወጣቶች በነጻነት ማሰብ ይጀምራሉ ይለውና በዚህም ትርምስ ይፈጠራል፣ መንግስትም ይፈርሳል። እኔ ደግሞ መሞት አልፈራም፣ መጪውን ጊዜ የሚያበላሽ ስርዓት አልበኝነት በጣም ፈራለሁ ንጉ ይለዋል። ንጉሱም መልሶ ምንም እንኳን እኔን ለማቆም ብትሞክሩም እኔ ግን ይህን የአጻጻፍ ስርዓት ለህዝቡ እሰራለሁ ህልማቸውንም እውን አደርጋለሁ ይላል። ለምንድን ነው ግን ያላየነውን ዓለም የምንፈራው? ይላል። ካህኑም በሀሳቡ ይጸናና በስሩ ተንበርክኮ ይህን ከማድረግ በፊት እዚሁ እኔ ጨረሰኝ ይለዋል። በሌላ ትዕይንት ሰማዩ ዳመና ለብሶ ዝናቡ ሲዘንብ ዳንቢ ወደ ቤተ መንግስቱ ሄዳ ሁሉንም ጓደኞቿን ለመሰናበት እና ወደ ዓለሟ ለመመለስ ትወስናለች። ንጉሱም እስከ መንገዱ ልሸኝሽ ብሏታ አብሯት እየሄደ ባህር ዳር እስኪደርሱ ድረስ ጎን ለጎን ተጓዙ። እዛም ሲደርሱ ዳንቢ ከዚህም በፊት ወደ ወደቀችበት ኩሬ ገባችና ልክ እንደ በፊቱ ወደ ኩሬ ትሰምጣለች። ከአፍታ ቆይታ በኋላ እንደገና ወደ ራሷ ዓለም ትመለሳለች። እናም ዙሪያዋን ተመልክታ ጥቂት ሰከንዶች ብቻ እንዳለፉ ተረድታ ወደ ፈተናዋ ለመግባት አሁን ጊዜ ስለነበራት የቻለችውን ያህል በፍጥነት ወደ ፈተናው አዳራሽ ሮጣ መምህሯ ስትጠብቃት አየቻት። የመግቢያ ፈተናዋ ገና አሁን መጀመሩ ነው ነው። በፍጥነት ወደ መቀመጫዋ ሮጣ ፈተናውን ትወስዳለች። ከዛም በኋላ ወደ ቤት ተመልሳ እናቷ ስትጠብቃት ታገኘቻት። እርሷን በናፍቆት ወደ እናታ ሮጠች። አሁን ላይ ከበፊቱ የዳንቢ ሁኔታ ሁሉም ነገር ተለውጧል። ባህሪዋ፣ አመለካከቷ፣ ሁሉ ነገሯ ከጉዞዋ በኋላ ሌላ ሰው ሆናለች። በዙሪያዋ ላሉ ሰዎች እና ነገሮች የበለጠ ዋጋ መስጠት ትጀምራለች። እናም እንደዚህ ወራት አለፉ። አንድ ቀን ከትምህርት ቤት ስትወጣ ሰማዩ ተከፍቶ ዝናቡ እንደገና መዝነብ ጀመረ። በድንገት አንድ ሰው ጭንቅላቷ ዣን ጥላ አስቀመጠ ቀና ብላ ተመለከተችው እና የሚገርም ፊት አየች ልክ የጆሲዮን ንጉስ ይመስላል ነገር ግን በቀላሉ ፈገግ አለና ከረዥም ጊዜ በፊት በአውቶቡስ ውስጥ ተገናኝተን ነበርና ዣንጥላሽን ጥለሽ ነበር ብሏት አንድ ላይ ይሆናሉ በዚህም የዛሬው የፊልማችን ታሪክ ያበቃል። ቤተሰቦች መቼም ከፊልሙ አንዳች ነገር እንደምታገኙ ተስፋ አደርጋለሁ። እናም ፊልሙ ከወደዳችሁት ላይክ በማድረግና ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። በኮሜንት መስጫ ሳጥኑ ስለ ፊልሙ ምን እንደተሰማችሁ ጻፉልኝ። እስከዚህ ድረስ አብራችሁናችሁ ስለ ተከታተላችሁን ትመሰገናላችሁ። መልካም ጊዜ። በሌላ የፊልም ዳሰሳ እስከምንገናኝ ቸርቆዩ